ከዚህ ቀደም በነበረው ቪዲዮ እንግዲህ ስለ ዱባ ፍሬ ጥቅም ነግሬያችሁ ነበረ። እዛ ላይ እንግዲህ በቀጣይ እንግዲህ የዱባ ፍሬ ዘይት ደግሞ ሊሰጠው ስለሚችል ጥቅም እነግራችኋለሁ ብያችሁ ነበረ። እናንተም በኮሜንት በተደጋጋሚ ስትጠይቁኝ ነበረ። ስለዚህ ዛሬ እንግዲህ እስቲ ሊታመን የማይችለውን የዱባ ፍሬ ዘይት ጥቅሙን አጠቃቀሙን ወደ እናንተ ለማድረስ ልሞክር። እንግዲህ የመጀመሪያው ጥቅም እንግዲህ ከጸጉር ጋር ይገናኛል። በአሁኑ ሰዓት እንግዲህ በከፍተኛ ሁኔታ ብዙ ሚሊዮን ዶላሮችን እያንቀሳቀሰ የሚገኘው ገበያ የጸጉር ገበያ ነው። እንደምታውቁት በሂውማን ሄር ሊሆን ይችላል፣ ወይም ደግሞ ጸጉርን ትሪት ሊያደርጉ በሚችሉ ኮስሞቲክሶች ሊሆን ይችላል እንደ ሚኖክሲዲን ምናምን በምንላቸው የተለያዩ ኬሚካሎች ሊሆን ይችላል። እነዚህ ኬሚካሎች ግን አይዘር ሴንቴቲክ ናቸው፣ ወይም ደግሞ በከፍተኛ የኬሚካል ፕሮሰስ ውስጥ የሚያልፉ ናቸው። ነገር ግን እነዚህን ሁሉ የኬሚካል ፕሮሰስ ሳያልፍ በቤታችሁ አዘጋጅታችሁ ልትጠቀሙ የምትችሉትና ጸጉራችሁን በከፍተኛ ሁኔታ ሊያድንላቸው የሚችለው እንግዲህ የዱባ ፍሬ ነው። በተለይ በተለይ እንግዲህ አሁን አሁን ወንዶች በተለያዩ ሰፕሊመንቶች ሊሆን ይችላል፣ ወይም በሰውነታቸው ውስጥ በሚኖር የቴስቴስትሮን ከፍ ዝቅ ማለት ሊሆን ይችላል፣ ጸጉራቸው እየሳሳ ሊመጣ ይችላል። በተለይ ከአንድሮጅን ኬሚካሎች ጋር ወይም ሆርሞኖች ጋር በተያያዘ ይሄንን እንግዲህ ለመንከባከብና ወደ ኋላ እንዲመለስ ለማድረግ የዱባ ፍሬ ዘይት እጅግ በጣም ከፍተኛ የሆነ ጥቅምን ይሰጣችኋል። ስለዚህ ይሄ ጥቅም ሊያመልጣችሁ አይገባም ማለት ነው። ይሄ ብቻ አይደለም፣ ጸጉር ሲሳሳ ሻይን እንዲያደርግ፣ ይሄ የራስ ቅል ቆዳን ለመንከባከብና ጤንነቱን ለመጠበቅ የዱባ ፍሬ ዘይት እጅግ በጣም ጠቃሚ ነው። በአጠቃላይ ከጸጉር ጋር የተያዘ ወይም ደግሞ ከጸጉር መሳሳት የሚሆን መነቃገል ጋር በተያዘ የዱባ ፍሬ ዘይትን አውጥታችሁ መጣል የለባችሁ፣ መጠቀም መቻል አለባችሁ ማለት። ሌላው በሁለተኛ ደረጃ የምናገኘው እንግዲህ ለአጥንትና መገጣጠሚያ ቦታዎች ጥንካሬና ጤና ነው። ይህንን ስንል ምን ማለታችን ነው? ብዛት ጊዜ እንግዲህ ስፖርተኛ ከሆናችሁ ወይም ከእድሜ ጋር በተያያዘ ጉልበት ላይ ሊሆን ይችላል፣ ትከሻ ላይ ሊሆን ይችላል፣ የተለያዩ ቦታዎች ላይ የአጥንት መሳሳት ወይም ደግሞ መገጣጠሚያዎች ላይ ችግር ሊገጥም ይችላል። በዚህ ጊዜ አንደኛ ልትጠቀሙ ምመክራችሁ ነገር የዱባ ፍሬ ዘይት ነው። በተለያየ መንገድ መጠቀም ትችላላችሁ። ይሄ ማለት ከምግባችሁ ጋር በመቀላቀል ሊሆን ይችላል ወይም ደግሞ ዳይሬክትሊ ቆዳችሁ ላይ በመቀባት ሳይቀር ልትጠቀሙበት ትችላላችሁ። በነገራችን ላይ አጠቃቀሙን ወይም ደግሞ እንዴት አድርጋችሁ በተለይ ለአጥንት፣ ለጉልበት፣ ለጤና እንዴት ተደርጎ ከነጭ ሽንኩርት ጋር ከዝንጅብል ጋር ከዚህ በተጨማሪ በተወሰነ ከትንሽዬ ማርጋ እንዴት ቀላቅላችሁ ቆዳችሁ ላይ አፕላይ ብታደርጉት በአጭር ጊዜ ውስጥ መፍትሄ ልታገኙ እንደምትችሉ ከዚሁ ቪዲዮ ጋር አያይዤ ዩቲብ ላይ የምቀላቅልላችሁ ይሆናል። ስለዚህ ዩቲብ ላይ ጎራ ብትሉ አጠቃቀሙን በተለይ እንዴት ለመቀባት እንደሚውል ማግኘት ትችላላችሁ። አሹቪውስ ብላችሁ ሰርች አድርጉ። ከዚህ በተጨማሪ እንግዲህ ለልብ ጤና እጅግ በጣም ጠቃሚ ነው። ለልብ ጤና ምን አይነት ጥቅም ይሰጣል ካልን፣ በዋነኝነት እንግዲህ ጠቃሚ የሆነ ቅባት ነው። ይሄ ማለት በከፍተኛ ሁኔታ በውስጡ ኦሜጋ ስሪን ይዟል። ኦሜጋ ስሪን ይዟል ማለት በጣም መጥፎ የምንለውን ወይም ኤልዲኤል የምንለውን ኮሌስትሮል ይቀንሳል፣ ጉድ ኮሌስትሮል የምንለውን ወይም ኤችዲኤልን ደግሞ ከፍ ያደርጋል። ይሄንን አደረገ ማለት የልብ ጤና በጥሩ ሁኔታ መስተካከል ይችላል ማለት ነው። ስለዚህ የልብ ጤናችንን ለመጠበቅ እንዲሁም ደግሞ ለማሻሻል የዱባ ፍሬ እጅግ በጣም ጠቃሚ ነው። በተጨማሪ እንግዲህ ከዱባ ፍሬ ጋር የጠቀስናቸውን ጥቅሞች በሙሉ ታገኙበታላችሁ። ለቆዳ ጥራት ሊሆን ይችላል፣ ብጉርን ለማጥፋት፣ ለፕሮስቴት እጢ ወይም ደግሞ ለፕሮስቴት ጤና እጅግ በጣም አስፈላጊ ነው። ስለዚህ የዱባ ፍሬ ዘይት ጥቅምን እንዲሁ ብለን ዘርዝረን ብናወራው ልንጨርሰው የማንችል እጅግ በጣም ብዙ ጥቅሞች አሉ። ስለዚህ በዙሪያችን ያለ በአጠገባችን ያለ ነገር ግን ልንጠቀምባቸው የማንችላቸውን ወይም ያልቻልናቸውን ነገሮች ወደ መጠቀም መመለስ መቻል አለብን። ዮሐንስ እንደሚለው እንግዲህ ሁል ጊዜ ዞር ብላችሁ ተፈጥሮን ተመልከቱ፣ ምላሹን ወይም ደግሞ መድኃኒቱን ታገኙታላችሁ ይላል። እኔም ያንን ልላችኋለሁ። ቀጣዩ ነገር እንግዲህ እንዴት አድርገን መጠቀም እንችላለን የዱባ ፍሬ ዘይትን የሚል ነው። የዱባ ፍሬ ዘይትን ለጸጉር የምትጠቀሙት ከሆነ ቀጥታ አፕላይ ማድረግ ትችላላችሁ። ይሄ ማለት ቆዳችሁን ከተቀባችሁ በኋላ በደንብ አድርጋችሁ ማሳጅ ማድረግ ያስፈልጋል። እንግዲህ በተለየ ሁኔታ የዱባ ፍሬ ዘይት ሽታው ያን ያህል የሚያስጠላ አይደለም። ምናልባት የቆሎ አይነት ሽታ ይኖረዋል። ስለዚህ ቶሎ መታጠብ እፈልጋለሁ፣ እንዲቆይ አልፈልግም ካላችሁ፣ ከተቀባችሁ ምናልባት ለ30 ደቂቃ ያክል መቆየት ይጠበቅባችኋል። ስለዚህ ትቀቡታላችሁ፣ በደንብ እንዲዳረስ ማሳጅ ታደረጉታላችሁ። ማሳጅ ካደረጋችሁት በኋላ እንግዲህ ቢያንስ ቢያንስ ለ30 ደቂቃ ጸጉራችሁ ላይ እንዲቆይ ማድረግ ነው። ምናልባት ጠዋት ተነስታችሁ የምትታጠቡት ከሆነ ደግሞ አብሯችሁ ፀጉራችሁ ላይ እንዲያድር ብታደርጉም የተሻለ ነው። ከዚህ በተጨማሪ እንግዲህ ዘይቱን በተለያየ ነገር ላይ መጠቀም ትችላላችሁ። ለምሳሌ በሰላጣ ስትሰሩ በሰላጣ ላይ የምትጠቀሙትን ዘይት ቀጥታ የዱባ ፍሬ ዘይትን ማድረግ ትችላላችሁ። ጁሶች ላይ ወይም ስሙዚዎች ላይ አንድ ሁለት ጠብታ ቀላቅላችሁ አብራችሁ መጠቀም ትችላላችሁ። ቅቅል ላይ ሊሆን ይችላል። የተለያዩ ሾርባዎች ላይ ከታችሁ መጠቀም ትችላላችሁ። ስለዚህ የዱባ ፍሬ ዘይትን ከወደ አፋችን ከመክተት ጀምሮ ሰውነታችን ላይ እንዲቀባ በማድረግ መጠቀም እንችላለን። እንዳልኳችሁ ጉልበት ላይ፣ አጥንት ላይ፣ ወገብ ላይ ችግር ካለ ቀጥታ በመቀባት መዳን ይቻላል። ስለዚህ ግን ስትቀቡት ግን ብቻውን ከምታደርጉት እንዴት ኤክስትራክት አድርጋችሁ ወይም ደግሞ እንዴት አድርጋችሁ መጠቀም እንደምትችሉ ፕሮሰሱን ሙሉ ፕሮሰሱን ዩቲዩብ ቪዲዮ ላይ አያይዤላችኋለሁ። አሹ ቪውስ ብላችሁ ዩቲዩብ ላይ ሰርች ብታደርጉ ታገኙታላችሁ። መልካም ጊዜ ይሆንላችሁ። ባባይ